በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እግዚአብሔር ስሙላቸው እንደምንቆያቸው አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዛሬው አጠር ያለ ውይይታችን ከዚህ ቀደም በኦሬንታል ኦርቶዶክስ እና በምሥራቅ ኦርቶዶክስ አብያተ ክርስቲያናት መካከል ያሉ ልዩነቶችና አንድነቶችን በተመለከተ በደብራችን ላሉ ምዕመናን የገንዘብ ማስጨበጫ መራግብ ተካሄዶ ነበረ። እዚያ ላይ በዩቲዩብ ቻናላችን ከተላለፈ በኋላ የተወሰኑ ጥያቄዎች ተነስተዋል። እነዚያ ጥያቄዎችና ብዥታ የፈጠሩን ነገሮች ለማጥራት ምላሽም ለመስጠትና ለማብራራት ነው ዛሬ የተገናኘ ነው። እግዚአብሔር አምላካችን ለቅዱሳን አባቶቻችን የገለጠውን ምሥጢር ይግለጥልን። ወላዲተ አምላክ እመቤታችን በአማላጅነቷ አትለየን። በአጠቃላይ ጥያቄዎቹ በሁለት መልኩ ቢመለሱ እና ቢብራሩ የተሻለ ይሆን ብለን ያሰብነው፣ አንደኛ በቀጥታ ማስተካከያ የሚያሻቸው አሉ። ሲተላለፍ ሰዓት ለመጠቀም በነበረ ችኮላ ምክንያት እንዲሁም ደግሞ በዝንጋኤ በቀጥታ ሲተላለፍ ስህተት የሚመስል አለ። ከዚያ ባሻገር ደግሞ ተብራርቶ መመለስ ያለበት አለ። ማስተካከያ ወይም ደግሞ በተነሱ ጥያቄዎች መሰረት ቀጥታ ማቅኛ የሚፈልገው አንደኛ የኬልቄዶን ጉባኤ ላይ ሲተረክ የኦሬንታል ኦርቶዶክስ ወይም ደግሞ የቅድስት ቤተክርስቲያናችንን ጉዳይ በተመለከተ አፖሎጂስቲክ ሆኖ ወይም ደግሞ ጠበቃ ሆኖ የነሊዮንን ሀሳብ የተከራከረው አባት ቅዱስ ዲዮስቆሮስ እንጂ ቅዱስ ቄርሎስ አይደለም የሚለው ትክክል ነው። ቅዱስ ቄርሎስ አይደለም። ቅዱስ ቄርሎስ ከዚያ በፊት የነበረ በዚህ በነገረ ክርስቶስ ላይ በኋላ ላይ ቅዱስ ዲዮስቆሮስ የቅዱስ ቄርሎስን ሃይማኖት ነው ያጸኑት የሚለውን ከግንዛቤ ገብቶ፣ ስለዚህ ቄርሎስ ተብሎ ሲተረክ የነበረው ዲዮስቆሮስ ተብሎ እንዲቃና ለማሳሰብ እንወዳለን። እሱ ትክክል ስለሆነም ማለት ነው። ይሄ ቤተክርስቲያናችን የታሪኩ ፍሰት በሰዓቱ በነበረው ዘንጋዬ ይመጣል። ሌላኛው ደግሞ የክርስቶስ ተፈጥሮ የሚለው በዳህፀ ልሳን የተላለፈ ነው። የክርስቶስ ተፈጥሮ ወይም ደግሞ እግዚአብሔር ተፈጥሮ የሚባል ነገር የለም። ምክንያቱም ቤተክርስቲያናችን ባህሪ የስጋና የመለኮት ባህሪ ብላ ስለምታስተምር፣ ስለዚህ እሱም ተፈጥሮ ሳይሆን ባህሪ የሚል ወይም ደግሞ የክርስቶስ ባህሪ ተብሎ በቀጥታ እንዲቀና ተቃንቶ በዚያ እንዲወሰድ ለማሳሰብ እንወዳለን ማለት ነው። ምክንያቱም በቤተክርስቲያናችን ተፈጥሮ የሚለው ለፍጡር የሚስማማ እንጂ ለእግዚአብሔር የማይስማማ ወይም ደግሞ የማይሰጥ የባህሪውም ያል አይደለ ስለሆነ ማለት ነው። ስለዚህ በሰዓቱ የተላለፉት ትርጓሚዎቹ ላይ የነበሩት ክፍተቶችን ባህሪ ተብሎ እንዲቀና እናሳስባለን። በዚያ መልኩ እንዲወሰድ ማለት ነው፣ ትክክል ስለሆነ እነዚህ ሁለቱ ነጥቦች ናቸው። ከዚያ ባሻገር ያሉት ግን ጥያቄዎች የተነሱት በአጠቃላይ ለምሳሌ የምሥራቅ ኦሬንታል ኦርቶዶክስ አብያተ ክርስቲያን ሥር የሰፈረው ቃል ወይም ደግሞ በዚህ በሰንጠረዡ ላይ የአብያተ ክርስቲያናት መከፋፈል የሚለው ላይ እችኝ መስመር ቦልድ ተደርጎ ሌላኛው ደግሞ ስስ ተደርጓል እና ያ እንዴት ነው የሚለው ወይም ደግሞ ስለዚህ ትክክለኛ ያኛው ነው የሚል አይነት አይመስልም ወይ የደበዘዘ መስመር መሆኑ የሚል ነው። መስመሩ ከትክክለኛነት ጋር ምንም የሚያገናኘው ነገር እንደሌለ ሁላችንም እንድንወስደው ያስፈልጋል። በአምስተኛው መቶ ክፍለ ዘመን የኦሬንታል አብያተ ክርስቲያናት ካቶሊክና በሰዓቱ ምስራቅ ሆነው የወጡትንም አካቶ በቴልቄዶን ጉባኤ መለያየት ሲሆን፣ በዚያ ሰዓት ላይ ልዩነቱን ለመግለጽ የተቀመጠ ወይም ደግሞ መስመሩን ለማመልከት ብዙሃኑ ወደዚህ ሄደው ሊዮን ሐሳብ ጋር ተስማምቶ መሄዳቸውን ለማመልከት እንጂ ከትክክለኛነት ጋር ወይም የሆነ እንዳልሆነ እሱንም ከግንዛቤ እንዲገባ ለማሳሰብ ነው። እነዚህ በሁለት ባህሪ በሚለው ማለትም ንስጥሮስ ሁለት ባህሪ ያለውን ይዘው የወጡት የካቶሊክን ለማመልከት እነዚህ ደግሞ ቀደም ክርስቶስ ሐዋርያትም ካስተማ ያስተማሩትን የክርስቶስን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሚለውን የያዙ ዛሬም አጽንተው ያሉ የኦሬንታል አብያተ ክርስቲያናትን ለማመልከት ማለትም የሐዋርያን አበውን የተዋሕዶ አስተምሮ ይዘው የቀጠሉ መሆናቸውን ስድስቱን አብያተ ክርስቲያናት ለማመልከት የተቀመጠ እንጂ ከትክክለኛነትና ትክክል ካለመሆን ጋር የተገናኘ እንዳለ አይደለም። ይሄ እንግዲህ የቤተ ክርስቲያን መከፋፈል የቤተ ክርስቲያናትን መከፋፈል ስናነሳ በቤተ ክርስቲያን ታሪክ ላይ ማስተዋል ያለብን እንደ ቀጥታ ነገሮች ጥርት ያሉ እንዳለ አይደለም። ሁላችንም ማለትም ያስፈልገናል። ምክንያቱም ብዙ የተቀላቀሉ ነገሮች የሰዎችን ግለሰባዊ ፍላጎትም ለማሳካትም ቤተክርስቲያንን እንደመጠቀሚያ አድርገው የተጠጉ ሰዎችም ችግር የፈጠሩበት እንደሆነ ቀርበን ስንመለከተው ግን እንደዛ የዚህ በነገር መለኮቱ ላይ ያለው ነገር በጣም ጠባብ እንደሆነም ሁላችንም ግንዛቤ መያዝ አለብን። ምክንያቱም እግዚአብሔር በፈቀደበት ሰዓት አንድነቱ እሱ በሚያስተውሉ አባቶች ላይ አድሮ እስኪያመጣ ድረስ ልዩነቶች አሉ። ልዩነቶቹ ግን ጥርት ባለመልኩ እዚህ ላይ ብቻ ነው ብለን የምናተኩረው ሳይሆን ብዙ የተቀላቀሉ ነገሮች በኋላም እንደምናየው እንዳሉ ማስተዋል ያስፈልገናል ማለት ነው። በዋነኝነት እንግዲህ የመጀመሪያውን ቪዲዮ ላይ እንደተመለከተው ልዩነቶቹ ወይም ደግሞ መከፋፈሉ የመጣበት አብይ ጉዳይ የሃይማኖቱ ጉዳይ ማለት ነው፣ ነገረ ክርስቶስ ላይ ነው። በተለይ ሁላችንም በዚህ በምስራቅና ኦሬንታል ቤተክርስቲያናት ጋር ስናነሳ ሁሌም ልብ ማለት ያለብን የሁለት ባህሪ እና የአንድ ባህሪ የሚለው ለምሳሌ የምስራቅ ቤተክርስቲያን የምትለው ዲዮፎሳይት ነው። እኛ ወይም ደግሞ ኦሬንታል ደግሞ የምንለው ሚያፊሳይት ስነን ነው የምንለው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል፣ መለኮት ከስጋ ጋር ተዋህደ ማለት ነው። ይህም ማለት ተዋህዶ በተአቅቦ የምንለው መለኮት ስጋን ሳያጠፋው ስጋም ደግሞ መለኮትን ሳይወስነው ክርስቶስ የሚለው የተገኘው በዚህ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል በምንለው የስጋና የመለኮት መዋሃድ እንደሆነ። የእነሱ ግን እ አሁን ችግሩ ያለው ተቀራርቦ ካለመወያየት የተነሳ በዚያኛው በምሥራቁም ቤተ ክርስቲያን ላይ ያሉት አስተምሮዎች ወይም ደግሞ ነቀፌታዎች የኦሬንታሎችን ከሀዲያን ናቸው ማለት እኛም ጋር ደግሞ ቅርቦ እነሱን ካለመረዳት የተነሳ እነሱም ደግሞ ንስጥሮሳውያን ናቸው ማለት ላይ አጉልቶ የሚታይ ነገር አለ። ይሄ ቅድም እንዳልኩት በጊዜ ሂደት ተቀራርበው በመነጋገር አሁን እየተጀመሩ እንዳሉት ባለፈው መጨረሻ ላይ እንደጠቀስናቸው ማለት ነው፣ መወያየቶቹ እና የጋራ ጉባኤዎቹ ልዩነቶችን እያጠበቡ ሲሄዱ አንድ የመሆኑ እድል እግዚአብሔር በፈቀደ ጊዜ የሚሆን እንዳለ ሆኖ ማለት ነው። ምክንያቱም እነዚህ ሁለት ቃላት ዲዮፊሳይት እና ሚያፊሳይት የምንላቸው ቃላት ትርጉማቸው ወይም ደግሞ ፍላጎት ለመግለጽ የተነሱበት ሀሳብ ተቀራራቢ ወይም ደግሞ ልዩነቱ ያን ያህል የሰፋ እንዳላ አይደለ በውይይቶች ወይም ደግሞ በመስማማቶች በአባቶች መካከል የተደረጉ ውይይቶች ሲያሳዩን እንመለከታለን እና እነዚያን ነገሮች ማስተዋል ያስፈልጋል። ምክንያቱም ጠሴስ መብራቱ በዚህ በኦሬንታል ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት በገለጹበት የነገረ ክርስቶስ መጽሐፋቸው ላይ ባደረጉት ላይ ይሄ ያስቀመጡት ቃል ያንን የሚያሳይ ስለሆነ ማለት እኛ ወይም ደግሞ የኦሪንታላ ቤተክርስቲያናት የሌሎቹን ወይም ምስራቅን ንስጥሮ ሳቢያን ናቸው ብለን ማውሳታችን ማንሳታችንን ማለት ነው። እኛ የምናምነው ተዋሕዶ የሚለውም ደግሞ ፍጹም ተዋሕዶ ያለምንም መቀላቀል ያለምንም መደራረብ መለኮት ከስጋ ጋር የተዋሃደ መሆኑን እኛ መስበካችን እነሱ እኛን ሞኖፎሳይትስ ናቸው፣ እኛ ደግሞ ሞኖፎሳይት ሳንሆን ወይም ደግሞ አንድ ባህሪ አንድ ገጽ የምንል እንዳውጣኪ ሳንሆን ሚያፊሳይትስ ነን፣ ሁለት ባህሪ አለ፣ ከሁለት ባህሪ አንድ ባህሪ፣ ሁለት አካል አለ፣ ከሁለት አካል አንድ አካል የምንል ነን የሚለውን በቅርበት ተገናኝቶ መመካከሩና ማቅናቱ ከሁለቱ አቅጣጫኝ ደግሞ ከሁለቱም ጎራ የሚያስፈልግ እንደሆነ ልብ ማለት ያስፈልጋል ማለት። ስለዚህ እነዚህ መሰረታዊ ነገሮች ወይም ደግሞ መሰረታዊ ጉዳዮች የሚያመለክቱን የአብያተ ክርስቲያናት መከፋፈሉ አንደኛ በደንብ ተቀራርቦ ካለመስራትም እንደሆነ ልናስተውል ያስፈልገናል ነው። ከዚያ ባሻገር የተነሳው ጥያቄ ከፕሮቴስታንት ውጭ ሌሎች በስላሴ አንድነትና ሶስትነት ያምናሉ ወይ የሚለው፣ በስላሴ አንድነትና ሶስትነት የተወሰኑ የፕሮቴስታንት ወገኖች ራሳቸው ያምናሉ ማለትም ያምናሉ ማለት ሀሳቡን ይቀበሉታል። ግን ደግሞ ይተገብሩታል ወይ ደግሞ እምነታቸውን ይመሰክሩታል ወይ የሚለው ላይ ነው ልዩነት ያለው። ከዚያ ባሻገር ያሉት ግን ነገረ ክርስቶስ ላይ ወይም ደግሞ ነገረ መንፈስ ቅዱስ ላይ መከፋፈሎች አሉ እንጂ በሌሎቹ አብያተ ክርስቲያናት ላይ ወይም ደግሞ በምስራቁም በኦሬንታልም እና በካቶሊኩም ጋር ስንል ምስጢረ ስላሴ አለ፣ አምስቱ አዕማደ ምስጢራት ተብሎ ይነገራል። አፈጻጸሙና አተረጓጎሙ ላይ ግን ልዩነቶች አሉ ነው። ስለዚህ ፕሮቴስታንቱን ግን በተለየ መልኩ የምናይበት ምክንያት ፕሮቴስታንት ብዙ ዲኖሚኔሽንስ ስላሉት እነዚያ ዲኖሚኔሽኖች እራሳቸው በመካከላቸው ተመሳሳይነት የለው። ለምሳሌ ኦሬንታል የምንላቸው ስድስት ናቸው። ስድስቱም ተመሳሳይ ነው፣ አስተምሯቸው፣ ዶግማቸው አንድ አይነት ነው። የምስራቅ የምንላቸውም የተለያዩ ብዙ ናቸው። ነገር ግን አፈጻጸሙ፣ ስርዓቱ፣ ዶግማው፣ ትውፊቱ ተመሳሳይ ነው ማለት ነው። ፕሮቴስታንት ግን ብዙ ዲኖሚኔሽን ስላለ እያንዳንዱ በግለሰባዊነት መልኩ በተወሰነ መልኩ ልዩነቶች ስላሉት እሱን ጠቅላላ አድርጎ እንዲህ ብሎ መፈረጅ ሊዳግት ይችላል። ግን ያን በአስተምሯቸው ይገልጹ አሉ፣ በአፈጻጸም እና በመረዳት ደረጃ ወይም ደግሞ ወጥቶ በመስከር አንድነትን በመግለጽ ላይ ግን ብዙም ሲዘወተር አናይም በፕሮቴስታንቱ ዓለም ማለት ነው። ስለዚህ እነዚህንም እንድናየው ያስፈልጋል። ከዚያ ባሻገር አሁን ሌላኛው የተነሳው ጥያቄ እያንዳንዱ የራሱ የሆነ ነገረ ክርስቶስ አተረጓጎም አለውና ስለዚህ ትክክለኛው የትኛው ነው? ትክክል የሆነውን የምናውቅበት መንገድ እንዴት ነው? የሚል ጥያቄ አለው ትክክል የሆነውን የምንለይበት፣ በነገራችን ላይ ይህንን ለመረዳት ለምሳሌ በሁለቱ በኦሬንታል እና በምሥራቅ አብያተ ክርስቲያናት መካከል ያለውን መመሳሰሎች ያነሳንበትን ማየት በቂ ነው። ምክንያቱም በክርስትናው ላይ ትክክለኛው የቀድሞውን ሃይማኖት የያዘውን ለመረዳት ልናውቀው የሚያስፈልገን ነገር አንደኛው የሐዋርያዊ ቅብብሎሽን መመልከት ነው። ስለዚህ ሐዋርያዊ ቅብብሎች ስንል አብያተ ክርስቲያናት ተስማምተውበት እስከ ሶስተኛው የቤተ ክርስቲያን ጉባኤ ድረስ በአንድነት እስከ አምስተኛው መቶ ክፍለ ዘመን ማለት ነው፣ አራት መቶ ሀምሳ አንድ ድረስ ተመሳሳይ በሆነ መልኩ ሲኬድበት የነበረውን ያንን አስተምሮ የቀጠለው ማን ነው የሚለውን መጠየቅ ያስፈልጋል። ከዚያም ደግሞ የጥንት የነበረውን ሐዋርያዊ የሆነውን የቤተ ክርስቲያንን ስርዓተ ቅዳሴ እና የቤተ ክርስቲያንን ባህል ትውፊትን ጠብቆ እየሄደስ ያለው ማን ነው? ምክንያቱም ክርስትና የሚታደስ ስላልሆነ ማለት ነው። ሰው ራሱን እየቀየረ ወደ ክርስትና ያድጋል እንጂ ክርስትና አይቀየርም። ስለዚህ ያንን የያዘው ማን ነው? ከዚያ ስለ የቤተ ክርስቲያን ዶክትሪኗ ላይ ያለው ታሪካዊ ዶክትሪኗ ላይ ያንን ጠብቆ ሳይበረዝ ይዞ ያለውስ ማን ነው? ምክንያቱም መጀመሪያ የተመሰረተችውን ቤተ ክርስቲያን የምናየው የት ነው የሚለውን መጠየቅ አለበት፣ አንድ ሰው መንፈሳዊ ተጋርሎዎች እነዚህ በመጽሐፍ ቅዱስ ላይ ተጠቅሶ የምናገኛቸው ሐዋርያት ያከናውናቸው የነበሩት ሕይወት ያለውስ በየትኛው ውስጥ ነው የሚለው የሰራተ አምልኮውን ጨምሮ ቅዱሳት መጽሐፍትን ጨምሮ ማየት ያስፈልጋል። ሌላኛው መሰረታዊው ከዚህ ቀደም እንዳነሳ ነው ነገረ ክርስቶስ ላይ መጽሐፍ ቅዱስ የሚነግረን ጌታም ራሱ እንደነገረን የሰው ልጅ የእግዚአብሔር ልጅ ብለን ስንናገር ማለትም መለኮት ከስጋ ጋር ተዋህደ ብለን ስንናገር መለኮት ስጋን እንዳላጠፋው፣ ስጋም ደግሞ መለኮትን ወሰነው ወይም ደግሞ አጠፋው ተባብለን ቅድም እንዳልኩት ተዋሕዶ በተአቅቦ ሆኖ ማለት ነው እንዳለ የሚያስተምረው ቤተክርስቲያን ወይም ደግሞ ሃይማኖት የትኛው ነው የሚለውን መጠየቅ አለበት። ከዚያ ይህንን ከተረዳን በቀጥታ ምን እንደሆነ ወይም ደግሞ ትክክለኛው ሃይማኖት የትኛው እንደሆነ ማወቅ እንችላለን። እዚህ ላይ በዚህ ረገድ አሁን ምስራቅና ኦሬንታል ኦርቶዶክስን ስንመለከት አብዛኛዎቹ እዚህ የቤተክርስቲያን ትውፊት ቅብብሎች፣ ክህነትን ማክበር የመሳሰሉት ነገሮች ላይ ተመሳሳይ ነው። ልዩነቷ ያለችው በተለይ በሁለቱ መካከል ልዩነቱ ያለው በነገራችን ላይ ነገረ ክርስቶስ ላይ ያለችዋ የቃል አጠቃቀም ነው። እሷን ማስተካከል ያስፈልጋል። ያንን ደግሞ ለማድረግ አይ አንተ ስህተት ነህ፣ እኔ ስህተት ነኝ የሚለው ሰው ምን እያልክ ነው ብሎ መደማመጥ ደግሞ ያሻል ማለት ነው። ይሄ ቃል እንዴት ነው የሚተረጎመው፣ በትርጓሜው እንዴት ነው የትኛውን ሀሳብ ለማብራራ፣ የትኛውን የመጽሐፍ ቅዱስ ቃል ለመግለጽ ነው ይሄ ቃል የተቀመጠው ብሎ ማንሳት ይፈልጋል ማለት ነው። ስለዚህ የዚያን ጊዜ አሁን በቤተክርስቲያን ታሪክ ላይ በአራት መቶ ሀምሳ አንድ ተከፈለ የምንለው ላይ ማለት ነው። የኦሬንታል አብያተ ክርስቲያናት ተገንጥሎ ወጡ አይደለም የሚባለው፣ በነገራችን ላይ ጠብቀው ቆዩ፣ የመጀመሪያው የጥንት አስተምህሮ ይዘው ቀጠሉ ነው የሚባለው። ምክንያቱም በኋላ በ1054 ላይ ምሥራቅ አብያተ ክርስቲያናት ከካቶሊክ ተለይተው የወጡበት ምክንያት የጥንቱን ለማስጠበቅ ባደረጉት ጥረት እንደሆነ ታሪክ ይነግርናል። ይህን ቀርቦ በደንብ አድርጎ ብዙ ሪሰርቾችን መመልከት ያስፈልጋል። ቀርቦም አስተምህሮ ምን እንደሆነ መዛግብትን ማገላበጥ ያስፈልጋል። ለምሳሌ በካቶሊክ እና በምስራቅ ኦርቶዶክስ መካከል መከፋፈል የመጣበት ምክንያት በዋነኝነት ሶስት ነገሮች ናቸው። አንደኛው ይሄ ነገር የመለኮታዊ ደግሞ ሃይማኖታዊ ጉዳይ ሲሆን ሁለተኛው ፖለቲካዊም ነው። ከዚያም በተጨማሪ የባህል ልዩነቶችም ናቸው መከፋፈሉን ያመጡት ትኩረታችን የሃይማኖት ጉዳይ ስለሆነ የነገረ መለኮቱን አስተምሮ ስንመለከት የምስራቅ ኦርቶዶክስ ከካቶሊክ ስትወጣ ወይም ደግሞ የቀድሞን ላስጠበቅ ብላ ስትቀጥል ያንን አካሄድ በሚከተሉበት ጊዜ አንደኛው ምክንያታቸው የሮም ፖፕ ፍጹም ነው። ስለዚህ የምስራቅ ኦርቶዶክስ አባቶች ተጠሪነታቸው ሮሙ ፖፕ ነው መሆን አለበት የሚል በዋነኝነት የስልጣን ጉዳይ ነው። አንደኛው ምክንያቱም ይሄ የሐዋራዊ ቅብብሎሽን የሚያፈልስ አይነት ሲሆን ይህንን በመቃወምም ጭምር ነው የምሥራቅ ኦርቶዶክስ ከካቶሊካ እንደም የተገንጠለችበት። ሌላኛው ደግሞ ኒቅያ ጉባኤ ላይ ተወስኖ የነበረውን ውሳኔ መንፈስ ቅዱስ ከአብ ይሰርጻል የሚለውን ማለት ነው። የሮም ቤተ ክርስቲያን መንፈስ ቅዱስ ከአብ እና ከወልድ ይሰርጻል ብላ በማስተማሯ ይሄ ነው ትክክለኛ አስተምሮ ብሎ ወደ ማስተማር ሲገባ፣ አይ ይሄ ትክክል አይደለም፣ መንፈስ ቅዱስ የሚሰርጸው ከአብ እንጂ ከወልድ አይደለም የሚለውን በሰዓቱ ወይ ፊሊኮ ክላውስ የሚባለውን ማለት ነው። ያንን አንቀበልም በማለትም ነው ሌላኛው ምክንያታቸው የተለዩበት ምክንያት ማለት ነው። ስለዚህ ይሄ የምሥራቅ ኦርቶዶክስ ቴዎሎጂ ወይም ደግሞ ነገረ መለኮት ይህንን የካቶሊክን ምስክርነት መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚለውን ትክክል አይደለም ብለው በመቃወማቸው እና ባለመቀበላቸው ነው የወጡት። ነገር ግን በኬልቄዶን ጉባኤ ላይ የተወሰነውን ውሳኔ ግን ተቀብለዋል። ይሄ ነገር ለውጡ እየሰፋ በሚሄድበት ጊዜ ነው 1054 ላይ ይሄ መለያየት የመጣ ማለት ነው። ከዛም በተጨማሪ ደግሞ የስርዓተ ቅዳሴ የካቶሊክና የምስራቅ ኦርቶዶክስ ስርዓተ ቅዳሴ መለያየት ጀመረ። ምክንያቱም የምስራቅ ኦርቶዶክስ ስጋ ወደሙ በሚፈተትበት ጊዜ ክብሩ ወይም ደግሞ አገላለጹ በምን አይነት መስዋዕት በምን አይነት ህብስት መሰዋት ያለበት የሚለው ልዩነት። ዛሬ ካቶሊክ የምትከተለው እና ምስራቅ ኦርቶዶክስ የሚከተሉት የሥጋ ወደሙ ፈትቶ ይለያያል። እነዚያ ልዩነቶች የሃይማኖታዊ ልዩነቶች ስለነበሩ ተገንጥለው ወጡ። ስለዚህ ለውጥ እየተደረገ ማሻሻል ማሻሻል እየተባለ በሚሄድበት ጊዜ የቀደመውን እያስተውን ስለሆነ ይሄ ነገር ትክክል አይደለም ብለውን የወጡት ማለት ነው። ስለዚህ መለዋወጦች እየተፈጠሩ ሲመጡ ማለት ነው። አሁን የኦሬንታል ትክክል ነው የምንልበት አንደኛው ምክንያት ለውጥ የለም የቀደመውን የማስጠበቅ የኦሬንታል ቤተክርስቲያን ስርዓተ አምልኮ ወይም ደግሞ ለምሳሌ የቅዳሴ ስርዓተ ቅዳሴ ጥንት የነበረውን የሐዋርያት ቅዳሴ እንደሚመስል ብዙ ጥናቶች ያመለክታሉ። አፈጻጸሙ የሚከናወንበት መልኩ ማለት ነው የተጠቀሱትን አጥኒት ላይ ያለውን ሌሎችንም ስንመለከት በሌሎቹም አባቶች የተመዘገቡትን ስና ይህንን የሚያስረግጥን ስለሆነ ምስራቅ ከኦርቶዶክስ ከካቶሊክ ሌላኛ የተለየችበት ምክንያት ፖለቲካዊና የሃይማኖት ልዩነት ነው። ፖለቲካል ሲባል ያው የቋንቋ መከፋፈሎች በዙ። በምስራቅ ሮማ ወይም ቢዛንታይን እየተፈጠረ ያለው መከፋፈል በሁለቱ መካከል በግሪክ እና በሮም መካከል ቁርሾ እና ልዩነቶች እየተስፋፉ መጡ። እነዛ ልዩነቶች አብያተ ክርስቲያናት አሁን ዛሬ ራሻ ላይ የዩክሬን ኦርቶዶክስ ቤተክርስቲያን እና የራሻ ኦርቶዶክስ ቤተክርስቲያን በፖለቲካ ምክንያት የደረሰባቸው መከፋፈል የሚመለከት ማለት ነው። ምክንያቱም ፖለቲካዊ ነገሮች ሲከሰቱ ቤተክርስቲያን ላይ ጫናው እየበዛ ይመጣል። ያም ሌላኛው መለያየት ሆናል። ስለዚህ ይሄ የ1054 መከፋፈሉ ከነገረ መለኮት ወይም ደግሞ ሃይማኖታዊ ጉዳዮች ባሻገር ፖለቲካዊና የማህበረሰባዊ ወይም ደግሞ የሃይማኖት የባህል ልዩነቶችም እንዳሉ ልናስተውል ወይም ደግሞ እሱንም ከግንዛቤው ልናስገባ ያስፈልጋል። እነዚያ መሻሻል አለባቸው የሚሉ ነገሮች አለያይቷቸዋል። በተቃራኒው ግን ኦሬንታል ጋር ስንመጣ አንድነቱ ቀጥሏል። እየተለወጠ ያለ ነገር ወይም ደግሞ በስርዓት አምልኮ ጥንት ከተቀበሉ ጥንታዊ ነገሮችን ማሻሻል የሚሉ መለወጥ የሚባሉ ነገሮች አይፈጸሙም። ጥንት ባለችው ቤተክርስቲያን መጽሐፍ ቅዱስ ላይ የምናያትን ቤተክርስቲያን ከዚያም ከሐዋርያን አበው ከሐዋርያት የተማሩት ሐዋርያን አበው ያከናውኑት የነበረው ስርዓት አምልኮ ተጠብቆ እንዳለ እንመለከታለን። ስለዚህ እነዚህን ነገሮች ማስተዋል ያስፈልጋል ማለት ነው። ምሥራቁ አሁን ከካቶሊኩ ተለይቶ ሲመጣ ወደ ጥንቱ እየተመለሰ እንደመጣ እንመለከታለን ማለት ነው። አስጠብቆ ቅዱሳን ስዕላት መጠቀም ያለን የሚከተሉት፣ የመዝሙር ስርዓት፣ የጸሎት መንገዱ፣ ቅዱሳት መጽሐፍት የሚጠቀሙበት መንገድ፣ ቅዱስ ቁርባን የሚፈጸሙበት መንገድ እነዚህ እነዚህን ነገሮች ልብ ልንላቸው ስለሚያስፈልጉም ጭምር ነው እና በአጠቃላይ ቤተ ክርስቲያኖ የአብያተ ክርስቲያናት መከፋፈል ደግሞ መለያየት የሚለው ጉዳይ በጥንቃቄ ሊታይ የሚያስፈልግ ልዩነቶችን ከማጉላት ይልቅ ወደ አንድነት መስራት ላይ የሚጠይቅ እንደሆነ በመጀመሪያ ላይ በነበረን የመጨረሻ ውይይትም ላይ አይተናል። ስለዚህ እነዚህ ተጀምረው የነበሩት ውይይቶች መቀጠል አለባቸው ሁ ከዚህ ቀደም የተካሄዱት ማለት ነው። ልዩነታችንን ሳይሆን አንድነታችን ላይ ትኩረት ማድረግ ያለብን ስለሆነ ማለት ነው። በዚህ ግንዛቤ እንድንመለከተው ያስፈልጋል። ከዚያ ባሻገር ግን የተላለፈው ቪዲዮ ላይ የተነሱትን ሂሶች በአኮቴት እንቀበላለን፣ እናመሰግናለን። እንደ ደብረ ምሕረት መድኃኔዓለም ቤተ ክርስቲያን ቻይና ማለት ነው። ከዚያ ባሻገር ያው ስህተቶች እንደዚህም ክፍተቶች ሲኖሩ የምናረምባቸው መንገዶች በተገቢው መልኩ መሆን አለበት። ልክ የሆነ ጊዜ ዲያቆን ብርሃኑ አድማስ ስህተትን የምናረምበት መንገድ ብሎ የጠቀሰው ታሪክ እዚህ ጋር ባነሳው መልካም ስለሆነ መጽሐፍ ካነብብኳቸው ብሎ የጠቀሰው ማለት ነው በአባ ዳንኤል ገዳም ገዳመ አስቄጥስ ውስጥ ማለት ነው። አባ ዳንኤል ዘገዳመ አስቄጥስ የሚባል እንደነበረ ይነግረናል። እና በአስቄጥስ ገዳም ውስጥ እና ይህ አባት ቅዱስ ቄርሎስ የእስክንድሪያ ፓትሪያሪክ በነበረበት ጊዜ እጅግ በገዳሙ ታዋቂ የነበረ አባት እንደነበር ይነግረናል። አንድ ቅዱስ ገዳማዊ አባት ነበረ። እና ይህ አባት ብቃቱ ምንድን ነው? ሰዎች ችግር ሲመጣባቸው ወይም ደግሞ የሃይማኖት የጥርጣሬ ስህቶች ውስጣቸው የሚኖሩበት ጊዜ ችግር ጥያቄ ሲኖርባቸው ጊዜ ወደ እሱ እየሄዱ ያመለክታሉ። እሱም ደግሞ ሱባ ይይዝላቸዋል፣ ይጸለይላቸዋል። ያም የተገለጸለትን ደግሞ ይነግራቸዋል፣ ችግራቸውም ይፈታል። የተከፈለው ማሳባቸው ይቀናላቸው ነበር። ከዕለታት አንድ ቀን ግን ይህ አባት ለሌሎች ይተርፍ የነበረ አባት ከራሱ ከውስጡ ስጋዊ ነገርን አቅንቶ ነገር መልከጼዴቅ ላይ የራሱን አስተምሮ አስገባብና እና ማስተማር ጀመረ። ባለማወቅ የራሱን መረዳት በማስገባት ማለት ነው። ይህም መልከጼዴቅ የእግዚአብሔር ወልደ እግዚአብሔር ነው፣ ሰው ሳይሆን፣ ከሰው ወገን ሳይሆን ከመቤታችን ተወልዶ ኢየሱስ ተብሎ የመጣው ቀድሞ ለአብርሃም የተገለጸለት የሳሌሙ ንጉስ መልከ ጼዴቅ ነው ብሎ ማስተማር ጀመረ። ይሄ ነገር በሰዓቱ የነበረው የእስክንድሪያ ሊቀ ጳጳስ ጋ ደረሰ፣ ቅዱስ ቄርሎስ ጋ ማለት ነው። አሁን ቅዱስ ቄርሎስ የዚህን አባት ተጋድሎና ቅድስናውን ያውቃል። ስለዚህ ይህን ችግር ለመፍታት በመነኮሳት መካከል በገዳሙ መነኮሳት መካከል ያለውን መለያየት ለመፍታት ቸገረው እና በማስተዋል ቅዱስ ቄርሎስ ይሄን አባት ወደ መንበረ ጵጵስና አስጠራ። ይሄንም አባት ባስጠራው ጊዜ እንደው አባቴ ችግር ገጥሞኛል መንፈሴ ተጨንቆብኛልና እንደው እንድትፈታልኝ ፈልጌ ነው። አንደኛው መንፈሴ መልከ ጼዴቅ ወልደ እግዚአብሔር ነው ይለኛል በሌላኛው ሀሳቢ ግን አይ መልከጼዴቅማ የሰው ወገን ነው ይለኛልና ምን ይሻላል ብሎ ጠየቀው ነው። በዚህ ጊዜ ይህ አባት ሶስት ቀን ስጠኛልና ለቅዱስ ቅርሎስ ሱባኤ የገባለት በሶስተኛው ቀን ወጥቶ በገዳሙ ይህ አባት መልከጼዴቅ የአዳም የልጅ ልጅ ነው እንጂ ወልደ እግዚአብሔር አይደለም እያለ ማስተማር ጀመረ። በምንወክ ብለው ብሎ ሲጠይቁት እግዚአብሔር በራዕይ ከመልከጼዴቅ ከአዳም ጀምሮ እስከ አብርሃም ድረስ ያሉትን አባቶች የዘር ሐረግ ሲያስቆጥረኝ መልከጼዴቅም እዛ የዘር ግንድ ውስጥ አለ ነበር። ስለዚህ መልከጼዴቅ ወልደ እግዚአብሔር ሳይሆን ወልደሰብ ወይም ደግሞ የአዳም የልጅ ልጅ ነው ብሎ ማስተማር ጀመረ ይቃል። እዚህ አሁን ቅዱስ ቄርሎስ ፓትርያርክ ነው አውግዞ መለየት ይችል ነበር ነገር ግን በብልሃት በማስተዋል ራሱን እንዲያርመው አድርጎ እርማት እንዲሰጥ እንዳደረገ እንመለከታለን። እዚህ ጽሑፍ ላይ ብራኖ ሊያቆም ብራኖ ድማስ ሌሎችንም ታሪኮች ያነሳል። ስህተትን የምናርምባቸው መንገዶች እና ያንን መለማመድ ያስፈልገናል። ሰዎች ክፍተቶች ካሉ ተቀራርቦ መነጋገሩ መመካከሩ ስለሚያስፈልግ እኛም ደግሞ የምናደርጋቸውን ነገሮች እርማትም እንዲሰጥ በምናደርግበት ጊዜ የስጋዊ አስተሳሰቦቻችንን እንዳናስገባ፣ መልእክተ ቤተ ክርስቲያንም ስናስተላለፍ በስጋዊ ፍላጎቶቻችንና የስጋዊ እውቀታችንን ተጠቅመን ከስርዓተ ቤተ ክርስቲያን ውጭ የሆኑ ነገሮችንም እንደነጋገር ለእግዚአብሔር አምላካችን ይጠብቀን፣ ሁላችንም እንድናስተውል ለድነት የምንመቃበት አገልግሎት ያድርግልን። ፍጻሜያችን ያሳምርልን። ይቆየን። እግዚአብሔር ይስጥልን።